አሰላሙ አሌይኩም ወራህማቱላህ ወበረካቱ፣ ውድና የተከበራችሁ ውድ ትዮችነ ቤተሰቦቼ ሰላም ሰላም፣ በያላችሁበት ሰላማችሁ ብዘት ብዘት ይበልልኝ። ዛሬ እንግዲህ ይዤላችሁ የመጣሁት የዶሮ ወጥ ነው። እኔና ጓደኛዬ ጁማአን ፏፏሽ ብለን አሳልፈናል ማለት ነው። እንደምትመለከቱት ሽንኩርት ነው። ዶሮ ወጥ ነው የሰራነው፣ አብረን እንስራ እና ለቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ላይክ፣ ሼር እያደረጋችሁ መልካም ትብብራችሁ አይለኝ አበረታቱኝ እላለሁኝ። ውድ የሀገር ልጆች ሽንኩርታችንን እንደዚህ ጥድናል ማለት ነው። ያለ ዘይት ይበስላል፣ በገዛ ውሃ ይበስላል ማለት ነው። ትንሽ እንጠብቀዋለን እና ሁላችሁም መልካም ትብብራችሁ አይለኝ እላለሁኝ። ላይክ እያደረጋችሁ ቪዲዮውን ስጀምሩ፣ እንዲሁም ላይ ቤት ያዲስ ከሆናችሁ ሰብስክራይብ በማድረግ አበረታት ኛው የሰራሁበት አይደለም እና ሽንኩርታችን በዚህ መልኩ ከበሰልን በኋላ ዘይታችንን ጨመርን ማለት ነው። እንደምትመለከቱት መልኩ ቀይር ብሎ ቆንጆ ሆኖ በስሏል። ዘይታችንን ጨመርን። ከዛ ዘይቱ ጋር አብረን ጥብስ እናደርገዋለን ማለት ነው ያው እዚህ ጋ ደግሞ እንግዲህ ያው የሀገራችንን ወጋዋጉን አንለቅም ብለን ጓደኛ ጓደኛዬ መከለሻ እየቆላች ነው ማለት ነው። ይሄው ሽንኩርቱም እየተጠበሰ ነው በዘይት። ምንድን ነው? ኮረሪማ ኮረሪማ መከለሻ እየቆላች ነው ማለት ነው። ሽንኩርታችን እንደዚ ከበሰለ በኋላ በርበሬያችንን ጨመርን። እንደምትመለከቱት ሽንኩርቱን ጊዜቱ ጋር በርበሪውን ያን እየጠበስ ነው ማለት ነው። ጥብስ ካለ ያው የማቃጠሉ ባህሪ ይቀንሳል። ለዛ እያረፍን እያረፍን እየጠበስ ነው ነው። ያን በመቀጠል ሳልሳ ነው ማጀን ማለት ነው። ሳልሳ ማጀን ጥማጡም ነው የጨመር ነው። እዚህ መልኩ ከመሰል ነው በኋላ ቲማቲሙን ሳልሳውን ነው ሳልሳውን ካላሳ ማሰል ነው ጨምረን ሳልሳውን ከመሰል ከጨምረን በኋላ ምንድን ነው እንጨምረው? ሽንኩርት ነጥሽ ሽንኩርታችንን ጨምርና ከዛው ሀድ ነው። ማሻላ ተባራክ አልረህማን፣ ያው እንደምታወት ቀለል ያለ አለ የሚመስለን ግን ለዚዝ ለዚዝ ጣዕም ማለት ነው። ማሻላ ከዛ ቲማቲም ጨመርን፣ ቲማቲማችንን ጨመርን፣ አዋሃርን ማለት ነው። በመሀል በመሀል እንትን እንጠብሰዋለን ማለት ነው። የምትመለከቱት ወዙን ጥፍት አድርጉ። ቆንጆ ሆኖ ተጠፍሷል። ቅመም ነው ጨመር ነው። እዚህ ጋር ቅመሙን ያው አቀላቅለን ሆኖ ብዙ አይነት ነው በአንድ ላይ አርገ ነው ነው ማለት ነው። በዚህ መልኩ ጥብስ እያደረግነው እንገኛለን። እንግዲህ ሀሳብ አስተያየታችሁን አስቀምጡልና የጎደለ ካለ ኮሜንት ማለት ነው። እንግዲህ እዚህ ጋር ደግሞ ከዛ ውሃችንን ከለስነን ማለት ያኔ ትንሽ ትንሽ ጣብ ያደረግነ መቅሎ እና በስለዋለን። የምትመለከቱት ይሄን ይመስላል። ከዛ መቁላችን በደንብ ከበሰለ በኋላ ዶሮ ጨመርን ማለት ነው። እንደምትመለከቱት ቆንጆ አድርገን አጣጥበን ዶሮችንን ጨመርን። መቁሎ በደንብ ሆኖ በስሏል ማለት ነው። ካሜራውን በንልም በመሀል እያመሰልን አጠብ እያደረግን በደንብ ሽታ አድርገን በስሏል ከዛ መቁረው እና ዶሮ በደንብ ጥብስ ካለ በቃ ትንሽ ትንሽ እያደረግነው ፊታችንን ጠብ ጠብ እያደረግነው ማብሰል ነው ማለት ነው። ይህም እንደምትመለከቱት እንግዲህ ቆንጆ ሆኖ እየበሰለ ነው። ላይክ ማድረጋችሁን አትርሱ። ቤተሰብ ላይክ አድርጉ። እንዲሁም ሰብስክራይብ ያላረገ ሰብስክራይብ በማድረግ አበረታቱኝ። ማለት ሸር ማድረግ የሚችሉ ሸር በማድረግ መልካም ተንኩራችሁ አይለኝ። እንዲሁም ለምታበረታቱኝ ሁላችሁን ከልባ መሰግናትን ክብር ባሉኝ ከዛ ቅድም ያያችሁት መከለሻ ተቆላው ማለት ነው። ከጭተን ጨመርን መከለሻ ማለት ነው። እየደረሰ ስለሆነ መከለሻ ነው የጨመር ከዛም እንቁላላችንና የምትመለከቱት በስተ መጨረሻም፣ ይህን ይመስላል ማለት ነው። ስለተከታተላችሁን ከልብ እናመሰግናለን። ላይክ ሼር ማድረግ አትርሱ። ሰላማችሁ ይብዛል።